አንዴ አጥፍተ አካል ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? የትጅቱ ቤተሰቦቼ ሰላማችሁ ይብዛ። ሀገራች ኢትዮጵያን ሰላም ያድርግልን። ለቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አክብርልኝ፣ ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ጠብቃችሁ እያልኩኝ እንግዲህ ሰሞኑን ፕራንክ ነው እያል እኔም እያልኩ ነበረ እየሰራሁ የነበረው ነገሩ ግን በጣም እየገነነ መጥቷል፣ ማለት ነው። እና እንግዲህ ያው በመሀል ትናንት ኪሩና ሱራ ቪዲዮ ሰርተው ነበረ። እሱንም ምንድነው ሁብዬን እንግዲህ ይቅርታ እንድታረግላቸው እና ለናሂም ይቅርታ እንድታረግ ነበረ የሄዱት ማለት ነው። እንግዲህ እሷንም በጣም አስለቅሰዋታል። ይህን ሰሞን ለቅሶ በለቅሶን ያረጓት። ባይዘዌ እየተጨናነቀች ነው ግን ይሄን ያህል ጭንቀት እኔ በጣም ነው እየፈራሁላት ያለሁት ፈጣሪ ሆናት ብቻና የንጹህ ልቡና ስላላት ጥሎ አይጠላትም ማለት ነው እንግዲህ አይታችሁ ከሆነ ናሆም ምን እያለ ነበረ ጉዳዩም ፍርድ ቤት የያዘው ነው በህ ፍርድ ቤት አሳግዳኛለች ልጄንም እንዳላይ እሷ ጋም እንዳልደርስ ነገሮች እንዲበላሹ አልፈልግም ከዚህ በላይ ነገሮች እንዴት ይበላሻሉ ትዳርክን ልጆችክን፣ ቤትክን፣ ኑሮክን፣ ህይወትክን ሁሉንም ነው የነጠቀክ ማለት ነው እና በናርዲ ጦስ ማለት ነው። እንግዲህ በጓደኛክ በተጭበረበረ ብር ብዙ ነገር ነው እያጣኪ ያለከው ስንት ዓመት የለፋክበት ትዳርክን ማለት ነው፣ ህይወትክን ማለት ነው። እና እኔ እዚህ ጋር ምን ማለት ፈልጌ መሰላችሁ? ነገሮች እንዲበላሹ አልፈልግም። በፍርድ ቤት ያሳገደችኝ የምትለው መጀመሪያ ፍርድ ቤት እኮ ወደ ሽማግሌዎች ነው የሚልክክ እንጂ ብድግ ብሎ ሊያፋታክ አይሄድም ማለት ነው። እንደሰማነውም ከሆነ ማለት ነው እና ፍርድ ቤትም ቆመን ባናቅ፣ እናንተ ደግሞ በቤተ ክርስቲያን ከሆነ የተጋባችሁት ለነፍስ አባት የላችሁም ወይ? ለነፍስ አባት የለክም ወይ? አንተና ሁብዬ ይዘካት ሄድም ወይ? የነፍስ አባት ግን ሁብዬ ጋር ማለት ነው። መቼም ከዛ አሻፈረኝ ብላ እምቢ አትልም። ፍርድ ቤትም ደግሞ ለሽማግሌዎች ነው አሳልፎ የሚሰጠው። ነገሮች እንዲበላሹ አልፈልግም የምትለው ከዚህ በላይ ወዴት ሄደው ይበላሹ? ቀንን ቀን እየጨመረ በሄደ ቁጥር በመሀል ክፍተት እየተፈጠረ እሷም የባሰ እየከፋት ከዚህ በላይ ለአንተ ተስፋ እንድትቆርጥ እያረጋት ነው የምትሄደው። እኔ ይሄን ነው ምለው። ይሄ ግን ያስተያየት ነው እና በጣም ነው የሚገርመው ማለት ነው እንግዲህ ቤተሰቧ መጥተዋል። እናትና አባቷም አይታችሁ ከሆነ ለምነዋታል። እኛ ልጁን እንቆጠዋለን፣ እንደዚህ ይፈጠራል ብለን ደግሞ አላሰብንም። ትዳር ውስጥ ደግሞ ግጭት አይጠፋም፣ መቻል አለብሽ። እኛ የምንፈልገው እናንተ ደስተኛ ሆናችሁ እንድትኖሩ ነው። እዚህ ጋ ልጅ አለ፣ ተዋልደናል፣ መለያየት አንችልም ብለዋታል። እሷም እንግዲህ ጉዳዩ እንዲበቀላል የሚሄድ አይደለም እናንተ አክብራችሁኝ ስለመጣችሁ ከልብ አመሰግናለሁ፣ ከዛ ድረስ ስለለፋችሁ ብላቸዋለች። እንግዲህ በጣም እየለመኗት ነበረ ማለት ነው። ውብዬ ግን በአሁን ሰዓት ስለዚህ ጉዳይ ማሰብ አስፈልግም፣ ለራሴ ጊዜ መስጠት፣ ራሴን ማዳመጥ ነው የምፈልገው። እወጣዋለሁ፣ ልጆቼንም ተሆነ አሳድጋለሁ ብላለች ማለት ነው። እና ውብዬ ደግሞ ቆም ብለሽ አዳምጪ አሁን ላይ አንቺም በጣም ተናደሽ ስሜታዊ ሆነሽ እረዳሻለሁ። ጥሎሽ እንግዲህ እህቱም እሱም ጥሎሽ ወደ ናርድ በመሄዳቸው አንቺ እዛ ጋር እንድትጎጂ፣ ናርድ ግን እንዳትጎዳ ስላረጉ በጣም ትልቅ ስህተት ነው አሁን የሚያጠፉት ማለት ነው። እንግዲህ ነገሩ እንዲሄዳል ብሎ ይሄኔ አልገመተም በቀላል ነበር እንደ ዕቃ ዕቃ ጨዋታ ያዩት ያኔ። ነገሩ ግን ከባድ ነው እንግዲህ በጣም ያናደዳት ሆስፒታል ድረስ በመግባቷ ሆስፒታል እንኳን እጅ ለእጅ ተቆላልፎ ነበር የመጡት ማለት ነው። እና እሱ እሱ ያናድዳታል ነገሮችን እንግዲህ ደብቃችሁ በማድረግ ከዚህ በላይ የእሷን ሕይወት የሚያመሰቃቅል ነገር የለም። እውነቴን ሁለት ነፍስ ሆነ የሆነ ነገር ይከሰትባት ናርዲን ለማዳን ብላችሁ እንግዲህ ሁብዬ ይገላቸዋል ማለት ነው። እና በጣም ነው የሚገርመው እንግዲህ በነፍስ አባት ይሁን በምንም ይሁን ይቅርታ ብለክ ወደ ትዳርክ መመለስ አለብክ ማለት ነው፣ እንጂ የእኔ ትዳር አንዴ ፈርሷል። ሁብዬ እሻ አትለኝም። በፍርድ ቤት የተያዘ ጉዳይ ነው። ነገሮች እንዲበላሹ አልፈ ተበላሹ እኮ ስንት ይልክ አበላሸው? ነው ያበላሸኳ እኮ በእጅክ ነው። አንደኛ አበላሹት ሱራና ኪሩ ናቸው። ሁለተኛ የገዛ እህትክ ናት። መጀመሪያ ወይ ደውለው በውጭ አልነገሩክ። አንተ ደግሞ ወይ መጀመሪያም ይሄ ጉዳይ መሆኑን ስታውቅ ከሁብዬ ጀርባ ሆናችሁ ነገሮችን ከማጣራት ለሁብዬ መናገር ነበረብክ። ነገሮች መቼም ትዳሯ ባሏ ስለሆንክ ስምክ ጠፍቶ ዝም እንድትል በቀላል እንድታልፈው አስፈልግም። ይህን ነገርሞ ወደ ህግ መውሰድ አለብን። የምታውቀው ጓደኛ ከአብሮክ የበላ ስለሆነ ዝም አትልም፣ እሷም ማለት ነው። ስለዚህ ይህንን ከጀርባ ሆናችሁ ሌላ ነገርም አርጋችሁብኛል ብላ እንግዲህ አይምሮ ያስባል የሰው ልጅ ስለሆን ማለት ነው። እና ብቻ ከባድ ነው። ሌሎቻችሁ እንግዲህ በዚህ ውስጥ ትምህርት ልትወስዱ ይገባል ማለት ነው። ነገሮችን ከሚስቶች ከሚስታችሁ ጀርባ የምታደርጉ ለማጣራት ምንም ሳትናገሩ እንደዚህ እንደሚበጠበቅ ማወቅ አለባችሁ። በችኮላ ደግሞ ጣልቃ የምትገቡ ምንም ሳታጠሩ ማለት ነው። አሁን እንግዲህ መጀመሪያ ሱራ ሄሉም ሄሩ እንዴ፣ ናሂ ማሞ የሚለውን የአባቱን ስም ሳታጣሩ ብር ብቻ ልካለች፣ ናርዲ በሚለው እየጋለባችሁ ወደ ሁብዬ ጋ ከመሄድ መጀመሪያ የትኛው በማን ስም እንደሆነ ማጣራት ነበረባችሁ። ትልቅ ጥፋት። እኔ በጣም ደግሞ አንደኛ ትዳራቸው እንዲበጠበጥ ያደረጉት እነኚህ ሶስቱ ናቸው፣ በእውነት መዥገሮች ማለት ነው። ከእህቱ ጨምሮ መዥገር። እናንተ እንግዲህ አለማን ብላችሁ ነው? ድሮም ልጅ ያቦካው ለራት አይበቃም አይደል የሚባለው። ስለምንም ሳታውቁ በቃ እየጋለባችሁ ገና ለገና ሶሻል ሚዲያ ላይ ታዋቂ ነን እና ምንም ብናወራ ሰው ይሰማናል፣ እንዴት እንደዚህ ከአርጎን አርዲን አዋርዶ ብላችሁ ልታዋርዱ ነበር የወጣችሁ። ጭራሽ ትዳሩን በጥበጣችሁ ቁጭ አረጋችሁ ማለት ነው። እንግዲህ በዚህ ትዳር ውስጥ ፈጣሪ የልጃችሁ የልጃችሁ እውነቴን ነው። አምላክም በጣልቃ ገብቶ ትዳራችሁን ያስማማችሁ። ሁብዬም ደግሞ ተረጋጊ፣ ራስሽን መጠበቅ አለብሽ። ሁሌም ለቅሶ በጣም ነው የሚከብደው። እንግዲህ ትንሽ ላስብበት ብላለች። እነሱም ሰሞኑን ተመልሰን እንመጣለን፣ እንደውልልሻለን። እንድታለቅሽ አይደለም አሁን የመጣ ነው፣ አታልቅሺ፣ ራስሽን አትግጅ ብላታለች። እናቷም አባቷም ማለት ነው እንግዲህ የናሂም እናት ባለፈው ተጎድተሻል፣ አውቃለው። እንድታለቅሽ አይደለም ለማን ይድለው ብለሽ ነው የምታለቅሽው? ብላታለች። እውነቷን ነው፣ ለቅሶ ጥሩ አይደለም። ያው አንዳንድ ሰው በቃላት ማስረዳት አይችልም፣ ከኔም ጨምሮ ማለት ና የሆን ነገር በለቅሶ በቃ ስቅስቅ ብሎ ማልቀስ፣ እንደዛ ነው። ባህሪዋም ሊሆን ይችላል፣ መፍረድ አይቻልም። ግን እየሄዳችሁ ባታስጨንቋት፣ ትንሽ እረፍት ብታረግ በእውነት በቃ እኔ ለናሂ በጣም መልእክት የማስተላልፈው የነፍስ አባት ይዞ መሄድ ነው።